ከዛ ዘመን ጀምሮ አሁን ኢንዱስትሪላይዜሽን ወይ ደግሞ ኢንፎርሜሽን ዘመን ድረስ ምን የመጣ ነው ማለት ፕሮብለም ሶልቭ ያለው ኦኬ ነው። ማለት ምንም አይደለም። ጠንካራ ስለሆነ እያንዳንዳችን በህይወታችን ውስጥ ወይም የየራሳችን ኢንዲቪዥዋል ካራክተር ሳሉ